ቸው በድምፅ የተቀረጹት አስራ አምስት ጽላት ለሙስሊሙ ጠንቋይ የላኩት ራሳቸው በድምፅ የተቀረጹት የራሳቸው ንግግር እኮ ነው ያለኝ። አቡነ ጳውሎስን ለማስገደል ለማደንዘዝ ከነነፍሱ በጋ አምጥተው ከመንበረ ስናቸው ስር ያስቀበሩ ጀግና ይህም እኮ በድምፅ ተቀርጸዋል። ስለ ቤተክርስቲያን የመናገር ስለ ጽላት ስለ ታቦት መናገር መብት የላቸውም። ስለ ታቦት የመናገር ሞራል መብት የላቸውም። እኔ ደግሞ መረጃዋለን ብያለሁ። እንግዲህ ዛሬ ጉዱ ይታያል። የተባረኩ ደግ አባት፣ የሚጾሙ የሚጸልዩ፣ እህል በልተው የማያድሩ፣ እንደ መላእክት የሆነ ህይወት ያላቸው፣ እንደ አልጋ የሚባል የሌላቸው ቁመው የሚያድሩ ብላችሁ የምታወድሷቸው እናንተ ዛሬ የአባታችሁን ማንነት እንድታውቁ ፈልጋለሁ። ለምን እንቅፋት ሆንባቸዋለሁ እያልኩ አምቄ ለብዙ አመታት ይዤው ነበር። እንደ በዓል ስጦታ እንደው ለሙስሊም ጽላት፣ ለሙስሊም እንካ ተብሎ አንድ እኳ አይደለም አስራ አምስት ጽላት እንካ ሲባል አያሳፍርም? አይዘገንልም? ለማንኛውም የቀድሞ ጳጳት የዛሬው በብጡትና ስም የሚኖሩት አባል ሙስሊም አቡነ እንድርያስ እስልምና የተቀበሉበትን ታሪክ ለሙስሊሞች ለታቦት መሸኛ ከጻፉት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ በሰሜን ዙሪያ በጃናሞራ ወረዳ ስር ለምትገኙ ሙስሊሞች ሰላምጌ። ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና ስለ ኛ ህይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ካቡነ ጳውሎስ እስከ ሀገረ ስብከቱ ያለውን ችግር የነገራችሁኝን ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ጥፋት ለኛ ሕይወት በአረብ ሀገር ማስጠፊያ በቅርብ አማካሪዎቻቸው በአንድ ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስነታት መዘጋጀታቸውንም ሰምቻለሁ። እናንተም ነግራችሁኛልም። አንደኛ ከላይ ጀምሮ እስከታች ብዙ ጠላት ስለተነሳብኝ፣ ሁለተኛ ስለ ዘመኑ ጦርነት ምክንያት ጭምር ከኔ ጎን እንዳትለዩ በተለያዩ ሁኔታዎች እያልሁኝ እኔም እናንተ የምትልኝን ትእዛዝ ሁሉ የምፈጽም መሆኔን እየገለጽኩኝ ለእየገለጽኩኝ እናንተም ለእኔ መከላከያ የሚጠቅም አስራ አምስት ጽላት የኮሶ እጽ ከከርሜሎ የሚሠራ መቋሚያ በስር እንድታዘጋጅ ባላችሁኝ መሠረት መላከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት ሁለት ሺህ ብር ስለሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ እንድትፈጽሙልኝ የእናት አባቴን ስምም በራሴ ጽሁፍ ልቻለሁ። አያይዞም የምገልጽላችሁ የእናንተም የድካማችሁ ዋጋ ከመላከ ሰላም ፍሬው ጋር በመነጋገር እንድትረከቡ ስል በፓትርያሪኩ ለመስራት ያመቻችሁ ዘንድ ስሜን ልቻለሁ። የአባቴ ስም ብላታ ጥሩነህ ውብየ ሲሆን የእናቴ ስም ወይዘሮ ብርሃኔ አመራ፣ የጥንት ስዬ ተገኘ የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ። እንደምታውቁት ክፉ ዘመን ስለሆነ የምቀኛው ብዛት ዝቅት ባለመሆኑ ወረቀቱ ከእናንተ አልፎ ሌላ እንዳያነበው በእግዚአብሔር አደራ አደራ አደራ። ማህተም አባ እንድርያስ የሰሜን ጎንደር ሀገረ ፍርከት ሊቀጳጳስ ቀጥሎ የምንሰማው የስልክ ቃለ ምልልስ መላከ ሰላም ፍሬው ዝናው የተባለው ተላላኪያቸው ከርቷቸው ጠቅላይ ቤተ ክህነት ከቀድሞ ፓትርያርክ አቡነ ጳውሎስ ዘንድ ቀርቦ ለሙስሊሞች የጻፉትን ደብዳቤ አቅርቦ ካጋለጣቸው በኋላ ቀርበው ሲጠየቁ በመካዳቸው ጉዳዩን ይበልጥ ለማረጋገጥ ለጳጳሱ ቅርበት ያላት ቤተልሔም የተባለች ሴት መስላ ከደጎለችላቸው ሴት ጋር ያደረጉት ቃለ ምልልስ ነው። በዚህ ቃለ ምልልሳቸው ለመላከ ሰላም ፍሬው ከላኳቸው 15 ታቦታት በተጨማሪ ሚያዝያ 14 ቀን 1999 ዓ.ም ምረት ራሳቸው ጳጳሱ ሌሎች ታቦታትን ወስደው ለሙስሊሞች ማስረከባቸውን ለጥንቆላ በግ ማረዳቸውን ከሀገረ ስብከቱ ውስጥ የሆነ ነገር ማስቀበራቸውን የተቃዋሚዎቻቸው ባለሥልጣናትን ፎቶ በጧፍ ማጣጠራቸውን ከራሳቸው ከጳጳሱ ቃል ማረጋገጥ ተችሏል። ሄሎ አባታችን፣ እንደናደሩ ተደባርቅ ነው የምደውልለው። ወስደና ሰነበቱ ያሩ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም ደህና ነው። አሁን ምስል ምስል ነው። ደህና ነሽ? ከገጠር ወጥቼ ነበረ። ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ እም ተጣልተው የሚባል ወሬ ሰምቼ። እኔማ መቼ ተጣላው፣ እሱ ከዳኝ እንጂ ነው አይደል? እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልቶኝ በጣም የሚገርም ነው። ከእንግዲህ ማለት እሱ አንድ ሚስጢርም አይወጣም። ወይ ምስኪ አረ፣ እንዲያው ከባድ ነው። በሩቅም አይነበርም። በጣም በጣም በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አትኩሮ እንዲያው የማይገባ ከሙስሊሞቹ ሁሉ እድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ኒያዚ አስራ አራት ቀን ጽላ ታቦትን ይዛችሁ ስትሄዱ ደባርቅ ያገኘት ልጅ ወደ ስላሞች ልከን ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ሲ ትልቅ ነገር ነው። አሁን እሱም እየታደነ ነው። አረ ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ነው ያለሁኝ። እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጠርኩ ነው። ሰዎችን ሌሎች ሰዎች አሰባስቤ በብቼ ልነግራቸው እየተዘጋጀሁ ነው። አዎ ሰዎቹን አሰባስበው ለቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ ነው። ትልቅ እርዳታ ነው። አዎ ብዬሽ እኮ ነው። እና ለአባታችንም እንዲያው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት የሚያስ ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይሄን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም፣ ያወጣዋል። ደግሞ ዚ ሀገር ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሎ አሉ ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። ይጠለ እሺ፣ በቃ ሁሉንም ለእነዛም እኛ እንልካለን። እንዳያወጡ አይዞወት፣ እርስ አዲስ አበባ ከሆኑ ገብተው ይንደሯቸው፣ ውሸቱ ይበሉ። እሺ አባታችን ሽላሴ እና ከበድ አድርገው ይንገሩ። በጸሎት እንዳይረሱ ነው። በጣም ን ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ ደህና ይዋሉ። አሚ ሰላም ወይ አሚ። ሄሎ አባታችን ደህና ረፈዱ። ቤተልሄም ነኝ። ቆይሽ ነገሩ ሊያስ ሊያሳርፈን አልቻለም። እርብሽ ነው ያደረገን ያረገን አባታችን። ኧረ ምንም አይደለም፣ አይዞሽ። እኔ እልሀለሁ አደለ? አዎ፣ አባታችን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለነ፣ የኛ አዲስ አበባ ቅርብ ዘመድ አለነ። የእናንተ አዎ። እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው፣ አይደል አዎ እሺ፣ እርስዎ ደንብ ቢጣጣሩ ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ሄውለት መስከረም መጥተው ሳሉ የታረደውም የታረደውን በት የእናቡነ ጳውሎስን የሌሎች ጳጳሳን፣ እንዲሁም የሌሎች ሰራተኞችን በጽዋቱ ነው የተቃጠለውን ፎቶና የሰዎች ስም ዝርዝር የተቃጠለውን ሁሉ ስለ አጋለጠ መጥተው ቢነግሩን እኛ እናወጣም። ምርሶም ይካዱ ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ፣ ቢመጡብን ብየወት እኮ ነው። በምስርም እያዝ ነው። አዎ፣ ድንገት አውጥቶት ከሆን ለመጠንቀቂያ ያህል እኮ ነው ምነግረወት ነው። ይገባኛል። አስወርቷል ስበ ስምቻለሁ። አዎ። ሌላው ስለ ጽላቶች፣ ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጻፍኩ ነው እሱ አዎ እየጻፍኩ ነው እና አሁን የነገርሽኝ ሰው ካለ ትክክል በትክክል ሰው ካለ አዎ ጥሩ ነው በእውነት እሱንማ በቃ አሁን እኛ ደውለን ልንነግረው ነው ይኸውልሽ እንደሰማሁት ከሆነ አሁን ህሪ ውስጥ ነበረን መጣ ሲባል ሰምቶ ሀገር ጠፍቷል ከተማ ውስጥ ተደብቋል ለቆ አዲስ አበባ ለቆ ጠፍቶ ይሆን አለቀ ከብዙ ውስጥ ነው ያለው። አዲስ አበባ ውስጥ? አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም ምን እነግረዋለን፣ በደንብ እንዲያፈላልግ። ቀራኒዮ የሚባለው ቦታ አለ፣ በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ እና ከሁለት መቶ ያህል ሰው እንደ ጻፈ ተናግረዋል አሉ። ሁለት መቶ ሰው አስገብቼ ጽፌያለሁ ብሏል አሉ። ምን ነው? ሁለት መቶ ሰው አስገብቶ? አሁን አሁን ከመጥቶ ከተቃጠለው፣ አረ፣ ከተቃጠለው። አዎ፣ ሰው ሰምቻለሁ፣ አሁን ተነግሮኝ ነው። የሚገርም ነው። ይሄን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ አዎ፣ ሲወራ ሰማሁኝ። እሺ። አሁን ከአባት መቶ ሰላምም ገብቼ ይሄን ሳናግራቸው በጣም ነው የተናደዱሳቸውም። ወደ እስላሞችም ሰው እየፈለግነ ነው። መቼም መንግስትና አቡነ ጳውሎስ ማረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብሎ ሰው እየፈለግነ ነው ልንልኮ ወደዛ። ጥሩ ነው ጥሩ ነው ጥሩ ነው። አዎ እርስዎ ግን መካድ ነው ያለበው። ድንገት ቢ የኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ እንዳይጠለፍ። እሺ አባቴ፣ እሺ አባቴ፣ አይጠለፍም። እኔ ለብቻ የሁኘ ነው ማወራወት። እኮ እርስዎ ጋር ሰው አለ እንዴ? አሚ፣ የለም ግን፣ ይሄንቱን ራሱ መሳሪያው ያሰጋል። አረ፣ እሺ አባቴ፣ እሺ በቃ እርሳ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን ያፍታ እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይሄ ማስ መቆላቸው ነው አባ ፍኖተ ሰላም። እንግዲህ የለም እሱ ጥሩ ነው እና አሁን ይወጣል። በሌላ ጊዜ አገጥሮት ወጣ እንጫወታለን። እሺ አባቴ፣ ደህና ይዋሉ። አሜን።